አርቲስት ማክዳ አፈወርቅ በሁለተኛ ዲግሪ በስነ መለኮት ስትመረቅ በጣም አስገራሚ ንግግር ተናግራለች። ምንድነው ነው ተናገረችው? እኔ ለመጀመሪያ ጊዜ ያየሁት አንቺን ነው። እና ማኪ እንዴት ነበረ የትምህርት ጊዜ? ሰላም ጠና ስትለን፣ ውድ የቻናል ተከታታዮች፣ ሚኪነኝ ከሚጌታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲሱ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ እዚሁ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን በይለዋን ክፍት ያድርጉ። ያንስ ያድርጉ ወደ አሁኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸር ና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁም። በሲሰት ፊልም የበርካቶችን ትኩረት የሳበች በበርካቶች ዘንድ ታዋቂነትንና ተወዳጅነትን ያጠረፈችው ማክዳ በርካቶች ዓለማዊ ነገር ላይ ትኩረት በሚያደርጉበት ሰዓት ላይ እሷ ግን ባልተጠበቀ ጊዜና ሁኔታ በመንፈሳዊ ትምህርት መመረቋ ነው በርካቶቹ እየተናገሩ ያሉት እኛ የጠበቅናት በአለማዊ ነገር ቢሆንም እሷ ግን በመንፈሳዊ ነገር ጠንከራ በዚህ ደረጃ መመረቋ በስነ መለኮት ትምህርት መመረቋ እኛን አስገርሟል በማለትም ሀሳባቸውን ሲገልጹ ነበር እሷም ደግሞ ቃለ መጠይቅ ላይ ለምንድን ነው ከአርቲስቶች ለመጀመሪያ ጊዜ ነው አንቺን ያየነሽ አንቺ እንዴት ነው ይህን ለመማር የወሰንሽው በማለትም አንቺን ያነሳሳው ምንድን ነው በማለትም ተጠይቃ ነበር የመለሰችውም እንዲህ ነበር። የምሰራቸው ስራዎች እዚሁ ለሀገሬንም ሀገሬንም ሃይማኖቴንም የሚገልጽ የሚያከብር ስራዎች መስራት ስለምፈልግ ከእውቀት ከመማር ይቀድማሉ። አርቲስት ማክዳ አፈወርቅ በጣም በሚገርም ሁኔታ እየመለሰችው መልስ በዋናነት እንግዲህ መንፈሳዊ ነገር ላይ ለማወቅ ያላት ጉጉትን በማስመልከትም ነው። በዚሁ ትምህርት ቤት እንግዲህ የኦርቶዶክስ ተዋህዶ ተማሪዎች በብዛት የመማሩበት ስፍራም ነው። ቄሶች፣ ሃይማኖት አባቶች እና ዋና ዋና የተባሉ ሰዎች የመማሩበት በዚሁ ዘርፍ ደግሞ በብዛትም የተመረቁበት ሁኔታም ነው የተከሰተው ማለት ነው። እጅግ አስገራሚ ነው አርቲስቷ መመረቋ፣ በርካቶችን በዚህ ትምህርት መርጣ መመረቋ በርካቶችን እያ እያነጋገረ የምገኝ ልደመጥ የምገባ ወሳኝ መረጃ ስለሆነ ነው። ለእናንተ አጠራርጌ ይዤላችሁ መጣሁት። ሚኪታቡረንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።